ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ አንድ እጅግ አስደናቂ መረጃ ይዘንላችሁ መጥተናል። የዓለማችን ብዙ ሰዎች ለመኖር የሚመኟትን አብዝተው የሚጓጉላትን፣ ብዙዎች ሞቴን እዚች ከተማ ባደረገው የሚሉላትን አንድ የዓለማችን ውብ ከተማ እንነግራችኋለን። እናንተም ምን ነው ሞቴን እዚች ከተማ ባደረገው ማለታችሁ አይቀርም። እስከ መጨረሻው ድረስ አብራችሁን ከቆያችሁ ይችን ከተማ ለእናንተ አስደናቂ መረጃዎችን እያካፈልን እናስቃኛችኋለን። ቻናላችንን ላይክ፣ ሸር፣ ሰብስክራይብ ማድረጋቸውን እንዳትረሱ፣ ኮሜንቶችንም ጻፉልን። ቀጥታ ወደ ዝግጅቱ አለፍን። በ2025 በዓለም ላይ በጣም ምቹ የሆኑ ከተሞች በደረጃ ተቀምጠዋል። በዓለም ዙሪያ በ173 ከተሞች በጤና አጠባበቅ፣ በትምህርት፣ በአካባቢ መረጋጋት፣ በመሠረተ ልማትና በሌሎችም መስፈርቶች ጥናቶች ተደርገው የተመረጡ የዓለም ከተሞች በደረጃ ሰንጠረዥ ተመዝግበዋል። በዚህም ውስጥ የዴንማርኳ ዋና ከተማ ኮፐንሃግን በአንደኛ ደረጃ ላይ ተቀምጣለች። የዴንማርክ አጠቃላይ የሕዝብ ብዛት በፈረንጆቹ በ2025 6 ሚሊዮን ሲሆን የዋና ከተማዋ የኮፐንሃግን አጠቃላይ የከተማ ነዋሪዎች ደግሞ 1.4 ሚሊዮን ይደርሳል። በጣም ከፍተኛው የሚያደርገው የጎሳ ቡድን የዴንማርክ ተወላጆች ከከተማው ነዋሪዎች 77.7 ፐርሰንት ይይዛሉ። እንደ ኢሮፓን አቆጣጠር በጥቅም ቶር በ211 ከኮፐንሃገን አጠቃላይ ነዋሪዎች 14.12 ፐርሰንት ነዋሪ ያልሆኑ ዜጎች ይሸፍናሉ። ይህም በጃንዋሪ 211 በተደረገ ጥናትና ከወጣው መረጃ ጋር ሲነጻጸር የአንድ ፐርሰንት ጭማሪን ያሳያል። ዝቅተኛ ቁጥር የያዙ ነዋሪዎቿ ከፓኪስታንና ቱርክ የመጡ ናቸው። ይህም 1.63% እና 1.45% የከተማዋን ሕዝብ ይወክላል። አጠቃላይ የውጭ አገር ዜጎችና ሁለተኛ ትውልድ ወይንም ደግሞ ስደተኛ ተብለው የሚጠሩ ነዋሪዎች ደግሞ 4.56% እና 5.47% የከተማውን ሕዝብ ይወክላሉ። በከተማዋ እጅግ ዘመናዊ የሚባሉ የህዝብ ማመላለሻ የአውቶቢስ መስመሮችና የባቡር አውታሮች ይገኛሉ። በዚች ከተማ ጎብኚዎች በቅድሚያ የኮፐንሃገን ካርድን በአስተያየት ዋጋ በመግዛት ለህዝብ ማመላለሻ እንዲሁም በከተማዋ ውስጥ እና በማንኛውም ሰዓት በዙሪያዋ ያሉ መስህቦችን በነፃ ማግኘት ይችላሉ። የከተማዋ አወቃቀር ስርዓት ለህዝቦቿ በቀላሉ ለመጓጓዝ እንዲመቻቸው በሚል ከአውሮፕላን ማረፊያ ቦታ ጋር በቀላሉ የተገናኘና የተዋቀረ ነው። ይህች ከተማ በዓለም ደረጃ ለሳይክል አሽከርካሪዎች ተስማሚ በመባል በቀዳሚነት ተቀምጣለች። በየቀኑ የአካባቢው ነዋሪዎች በከተማው 388 ኪሎ ሜትር የብስክሌት መንገዶችና የብስክሌት ሱፐር አውራ ጎዳናዎች ላይ በአማካይ 14 ኪሎ ሜትር ይጓዛሉ። ይህች ከተማ በዓለም አቀፍ ደረጃ የደረጃ ማውጫ መሠረት በተሻለ የኑሮ ደረጃ መስፈርት የሚወዳደራት የለም። የዓለማችን ምርጥ የሚባለው ሬስቶራንት በዚች ከተማ ውስጥ ነው የሚገኘው። ይቺ ከተማ ብዙ አስገራሚ ምቹ ነገሮች አሏት። ለረፍት የሚያገለግሉ ውብና እጅግ ድንቅ ቦታዎች፣ ለሴርሞኒዎችና ለስብሰባዎች፣ ለተለያዩ ለባህል ዝግጅቶች፣ ለስብሰባዎች ታዋቂ የሆኑ መዳረሻዎች አሏት። ለመኖር ለመስራትና ለመጎብኘት በጣም ታዋቂና በምቹ ቦታዎች የተከበበች ናት ኮፐን ሀገን። ለኑሮ፣ ለድርጅት፣ ለምርምር፣ ለክህሎት ምቹ በመባል በየአመቱ በሚደረግ ውድድር በዓለም አቀፍ ደረጃ ከፍተኛ ውጤት አትመዝግባለች። ለዚህም በዓለም አቀፍ ደረጃ ቁልፍ ኢንዱስትሪዎች እውቅና ያላቸው በዚች ከተማ ይገኛሉ። እንዲሁም ይቺ ከተማ ከፍተኛ የእውቀት ማዕከል የሚገኝባት እየተባለች ትጠራለች። ለንግድና ለፈጠራ ስራዎች የምትፈልግ ምቹ ከተማም ናት። በዚህም በዩኤን ወርልድ ሃፒነስ ሲቲ ኢንዴክስ ላይ በተደጋጋሚ ከፍተኛ ውጤት በማስመዝገብ ደረጃን ይዛለች። ይቺ ከተማ በአውሮፓ ውስጥ ሁሉንም ያካተተች ውብ ከተማ ነች። ይቺ ከተማ በሁሉም ነገር የተቀዳጀ የተሻለ ከተማ እንድትሆን ያስቻላት ዋነኛው ምስጢር የጋራ አጋርነት፣ አንድነት፣ የጋራ ኃላፊነት፣ መከባበርና የብዝሃነት ዋጋ ትልቅ እውቅና በመሰጠቱ እንደሆነ የከተማዋ ከንቲባ ምስክርነት ይሰጣሉ። በከተማዋ የእኩልነት ተሳትፎ ተግባራዊ ነው። ሁሉም ኗሪ እኩል ሕክምና ያገኛል። አንድ ግለሰብ ለመታከም የሚገድቡት ነገሮች ካሉ ችግሮች ተለይተው እኩል ሕክምና የማግኘት መብቱ ይረጋገጥለታል። ተጨማሪ እርዳታ የሚያስፈልገው ከሆነም ከሌሎች እኩል ዕድሎችን እንዲያገኝ ይመቻችለታል። እኩልነትን በሚገድቡ የተቃርኖ የተቃርኖና ፍትሐዊ ባልሆኑ ጉዳዮች ላይ ለማስተካከል በከተማዋ ፈጣን እርምጃ ይወሰዳል። የእኩልነት ተደራሽነትን በሚመለከት የከተማዋ ነዋሪዎቿ በንግዶችና በሌሎችም የሥራ መስኮች ላይ ከፍተኛ የትብብርና የባህል ልምድ አላቸው። በከተማዋ የትምህርት የቋንቋ ክህሎትን ለማጎልበት የከፍተኛ ትምህርት ፍትሐዊ ተደራሽነትን ለማዘመንና ለማሳደግ ከመዋለ ሕፃናት ጀምሮ ጥብቅ ክትትል ይደረጋል። በሥራ ቦታ ለብዙ ባህሎችና ቋንቋዎች ሁሉ እኩል ክብርና ዋጋ ይሰጣል። ለዚህም እኩልነትን ለማሳደግ በሚል በከተማዋ የግንዛቤ ማስጨበጫ ትምህርትና ስልጠናዎች በስፋት ይሰጣሉ። በነዋሪዎቿ ውስጥ ስራ ፈላጊዎች በእኩል እንዲታዩና በስራ ቅጥር ሰዓት ጊዜም አድሏዊ አሰራርን ለመከላከል ጥብቅ ክትትል ይደረጋል። የግንዛቤ ማስጨበጫ ትምህርቶችም ይሰጣሉ። የከተማዋ ነዋሪ ሁሉም ደህንነቱ የተጠበቀ ማኅበራዊና ኢኮኖሚያዊ ተጠቃሚነቱ ተረጋግጦለት ይኖራል። የከተማዋ ኗሪ መብቶቻቸው በትክክል ይጠበቅላቸዋል። ውድ የቻናላችን ተከታታዮች ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ ለሌሎችም በማጋራስ መረጃውን ማድረስ ትችላላችሁ። ለዛሬ በዚያ በቃን። እስከምንገኔ ድረስ መልካሙ ሁሉ ተመኘን።